የልጇን አስክሬን ለመመልከት የጠየቀችው እናት መደብደቧ ተሰምተዋል። እዚህ ጋር የምትመለከቷት ግለሰብ አያንቱ ተስፋውን ትባላለች። ምን ትላለ ልጄን አስክሬን ልይ በማለቷ መደብደቧ ፌር ነው። አለማችን በጣም ብዙ ፈርችን የሆኑ ሴቶች የሚገኙባቸው ሀገራት ብዙ ቨርጂን የሚገኝባቸው ሀገራት ከአንድ እስከ አስር ቶፕ ሊዘረዘር ነው ተዘጋጁ። ኢትዮጵያውያን ስንተኛ ላይ ነን? በቀነኒ ዙሪያ አንድ የፎቶ ማስረጃ ወጥቷል። ይሄ በጣም ተወዳጅ ዝነኛ ተጽዕኖ ፈጣሪ የሆነ አርቲስት ሚስቱን እንደሚደበድብ መስማት ለኔ በጣም ያመኛል። ምክንያቱም በጣም ሚሊዮኖች አሪያ አርገው የሚከተሉ ሰው እንዲህ አይነት ሰው ሚስቱን ይመታል ይደበድባል ሲባል ለማመን ይከብዳል። አዲስ አበባ ሽዋሽዋ ሌላ ታሪክ ውስጥ ገብተዋል ነው ብላቸው አርባ ሺህ ብር ከፍዬ የተሰራሁትን የጥፍር ስራ ነው የማሳያችሁ ጥፍር ለመሰራት አርባ ሺህ ብር የኑሮ ደረጃችን እንግዲህ ልዩነቱን ተመልክቷል። አርባ ሺህ ብር ማለት ለኔ የሁለት ወር ቤት ኪራይ ከፍሎ አምሳ ኪሎ ጤፍ ገዝቶ በጣም ብዙ ነገር አድርጎ ከዛ እንደውም የሱቅ ቅዳ ከፍሎ ሁሉ የሚተርፈኝ አይነት ብር ነው። አርባ ሺህ ብር ለአንዳንዶች ደግሞ ጥፍር። አረጋድ አረጋድ ተመልከተን እስካሁን መልስ ያላገኘው ጥያቄ ቀነኒ ራሷን አጥፍታ ነው ወይስ ሰው ገሏት ነው የሚለው እስካሁን መልስ አላገኘም። ዛሬ ስለ እሱ አንዳንድ ኢንፎርሜሽኖች እየወጡ ይገኛሉ። እሱን እናያለን እንዲሁም እንዲሁም የኛና የእነሱ የኑሮ ደረጃ እጅግ በጣም እየሰፋ ስለመሆኑ አብረን የምንወያይ ይሆናል። ድንግልና ድንግልናና ኢትዮጵያ ምን አገናኛቸው የሚለውን እዚሁ ቪዲዮ ላይ የምንመካከር ይሆናል። ሰብስክራይብ ሳታደርጉ የምታዩ እጅግ በጣም ብዙዎች ናችሁ እና ሰብስክራይብ አድርጉ። በሚያስቀው እየሳቀን፣ በሚያስገርመው የተገረምን፣ አስተያየት በሚሰጠው አስተያየት የሰጠን እንቀጥላለን ማለት ነው። ወደ ቪዲዮ አርባ ሺህ ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያቸው። ጥፍሬን መሰራትም ተጀመርኩኝ ማለት ነው። እውነት ለመናገር አርባ ሺህ ብር በጣም ነው የሚያንስበት ነው የምለው እና ጥፍር ለመሰራት አርባ ሺህ ብር። የኑሮ ደረጃችን እንግዲህ ልዩነቱን ተመልከ። አርባ ሺህ ብር ማለት ለእኔ የሁለት ወር ቤት ክራይ ከፍሎ አምሳ ኪሎ ጤፍ ገዝቶ በጣም ብዙ ነገር አድርጎ ከዛ እንደውም የሱቅ ዕዳ ከፍሎ ሁሉ የሚተርፈኝ አይነት ብር ነው። አርባ ሺህ ብር ለአንዳንዶች ደግሞ ጥፍር። አረጋድ አረጋድ ተመልከተን ስሙልኝ እንግዲህ ሪጃልቱ እናንተ ማየታችሁ ነው ትፈርዳላችሁ። ሪዛልቱም ደግሞ ይህንን ይመስላል አያምረ እና ይሄ አርባ ሺ ብር አያንስበትም። እየመጣሽ ተኝ እኔን ባታገኝ አለ ሰውየው። የትኛው ኢትዮጵያ ውስጥ ነው የምንኖረው? ረ ባካችሁ፣ ነገሩ እኛ ሰከንድ አንዱ ላይ ነን እንዴ? አርባ ሺ ብር ለጥፍር ሰርጀሪ ነው አስራቸው። አርማቷ ነው እንዴ ያስሞላሽው? ለአስር ጣት? ተው ባካችሁ። እንደ የእግዜርን አይን እንኳን አንጋ ሰንቶ አላደል እንዴ? ዳቦኑ ራሱ የጠላቂ ጠውኖበት አሮበት እንደ መከራውን የሚበላ አርባ ሺ ብር ሙሉ ለማከር ያበሻ እጅ እንደሆነ በስራ ሙርድ ያለ ነው። እንደ ለውበት እንኳን አንጨነቅበትም። እናተጓ እንቁላል ሀያ ብር የገባባት ይቺ ጉድ ለኛ እና እንደው ምስኪን አገር ላይ ነው ያለ ነው። አርባ ሺህ ወለት ጥፍር፣ እኛ ስንጠየቅ ጥፍር ለምን ይጠቅማል ስንባል ለማክረፍ ከማለት በስተቀር ለማጌጥ እንላለን። አለንም ደግሞ እኮ ሲያስበት ነው እንጂ አይበዛበትም እንጂ እኔ ልከክልሽ፣ ክፌ ልከክልሽ። እንደ ቢያስቸግሮች ጀርባሽ ነው ለመሆኑ፣ ጥፍሩን እስከተሰራችሁት በኋላ የሴትነት ወጉን የቤት ውስጥ ስራ ምናምኑ ምናምኑ አደርጉታላችሁ? አንወሻሽና ይከብዳል፣ ይከብዳል። እውነት እንደው እንሰራ እንኳን ቢባል የበዓል ቀን ስፔሻል ኬስ ይኖርብን እሱንም ሳይሆን እንዲህ በሰርጀሪ ዋጋ ሳይሆን ቀደል ብናደርገው። ኧረ እኔ በስራ መግባቴ ሳይሆን እንደው በዚሽ ጉደኛ ሀገር ላይ ኢትስ ፌር አንፌር፣ አንፌር እናቴ አንፌር። እኔ እንደነገርኩሽ ከሆነ ጥፍሬ የምጠቀመው ለማከክ ነው። ምን ያህል ቢያስቸግርሽ ነው እንዴ ይህን ያህል የሚያሳክክ ችግር ቢኖርብን ነው አርባ ሺህ ብር አውጥተን ጥፍር የምናስተክለው? ጀርባ እንኳን ቢከብደን አርማታ ላይ የሆነ ግርፍ ላይ ደም ሾክ ሾክ ሾክ ማድረግ ያቅተናል? አያቅተንም። እንደው እንደው አርባ ሺህ ብር አውጥተን ጥፍር ተሰርተን ጥፍራም ብትባይ አሜን አሜን ብለሽ መቀበል ነው ያለብሽ፣ እንጂ ቅር ሊልሽ አይገባም ባይ ነኝ። አርሻለሁ እኔ ከባድ ነው። አርባ ሺህ ብር ለጥፍ፣ አረ የት ነው እየኖር ነው ያለ ነው? ባለፈው መቶ ሺህ ብር ቀሚስ አሰርቼ ባሌን ሰርፕራይዝ ነው ላደርግ ነው ብላ አስደነበረች። ጭራሽ ይባስ ብሎ ጉድ ሳይሰማ መስከረም አይጠባማ፣ ላይ ሀገሬ። ይባስ ብሎ ደግሞ አሁን ለጥፍር አርባ ሺህ ብር እያወጡ ነው። እንግዲህ አንድ አይነት ህይወት ውስጥ አንድ አይነት ሀገር ውስጥ በአንድ አይነት መንግስት ነው የምንመራው። እኛንም አስብ እስኪ። እንቀጥል። የአዲስ አበባ ሸዋሸዋ ሌላ ታሪክ ውስጥ ገብተዋል ነው የምላቸው። ስሙ እንግዲህ፣ ሰበር የጥንቃቄ መልእክት። አዲሱ ሸዋሸዋ መልኩን ቀይሮ መጥተዋል። ይህን ቪዲዮ ከመጨረሻው መጨረሻው ተከታተሉ። አንዲት እህታችን ቤት አከራይ ያለው ብላ ከግቢዋ በር ላይ ወረቀት ትለጥፋለች። ጽሁፉን ያነበበ ግለሰብ ተከራይ መስሎ ወደ ግቢዋ በር ይገባል። ዋጋው ከተስማሙ በኋላ ስድስት መቶ ብር ቃብድ በመክፈል በኋላ ቀየን አስጭኜ መለሳለሁ ለሰፈሩ አዲስ ስለሆንኩ ድንገት ቢጠፋብኝን ደውልሽ ብሎ ስልክ ቁጥሯንም ጽፎ ይሄዳል። ግለሰቡም አመሻሽ አካባቢ ሄሎ በማለት ሰፈራችሁ መጥቻለሁ ቤቱ ስለጠፋብኝ ውጡና ተቀበሉ እኝላል። አከራይዋም ታዲያ አንድ ቦታ ላይ ቁጭ ብሎ እንዲጠብቃት ከነገረችው በኋላ ሂዳ ታገኘዋለች። ግለሰቡም አንድ ፍላት ቴሌቪዥን በካርቶን ይዞ ነበር የተገናኙ። ወደ ግቢዋም ከወሰደችው በኋላ እንዲ ብላ ትጠይቀዋለች። ምኑ ላይ ተኝተ ልታድር ነው አንድ ቴሌቪዥን ብቻ ይዘህ የመጣ? በማለት ትጠይቀዋለች። ለሰቡ ምቃየን ጓደኞች ባይሱ ውጭ ነው የመጡ ነው፣ እኔ ለጥንቃቄ ብዬ ነው ቴሌቪዥኑን በእጀ ይዣው የመጣው ይላል። ከራዩም ትንሽ ከቆየ በኋላ ከራይዋን ይጠራና ብልኬ ባትሪ ስለጨረሰ ነው ለጓደኞች ደውሉና የት እንደደረሱ ጠይቁልኝ ይላል። ከራይዋም ታዲያ እውነት መስሏት የመጀመሪያውን ቁጥር ጽፋ ስትደውል አይሰራም። ሁለተኛ ስልኳን በመጠየቅ ይሄ ካልሰራማ ለሌላው ጓደኛ ቁጥር ጽፌ ልደውል በማለት ስልኳን ይቀበላታል። ከራዩ ማመሻሽ ላይ ስለነበር በሰፈር እንደደረሱ በማስመሰል አሎ ጓደኛዬ የቱ ጋር ደርሳቸዋል በማለት ከግቢ ስልኳን ይዞ ይወጣል። ከራዩዋም ታዲያ እውነት መስሏት ቴሌቪዥን ዶርም ውስጥ ስላስቀመጠ ይመለሳል በማለት በተስፋ ትጠብቀዋለች። ትንሽ ቆይታ በኋላ አለመመለሱን ስትገነዘብ ወደ ዶርም በማቅናት ቴሌቪዥኑን ለማየት ትሞክራለች። ነገር ግን ያ ፍላት ቴሌቪዥን አለው ብላ ያሰበችውን ካርቶን ባዶ ነበር ያገኘችው። ድርጅቱ ሿሿ እንደሆነ ሲገባት ሀሳቧን በቁጭትና በሀዘን እንዲስትል ገልጻለች። ስድስት መቶ ብር ቀብድና በቴሌቪዥን ካርቶን ብህት የከውጭ ላከችልኝን ውዱን ስልኬን ወሰደብኝ፣ ስትልም ሀሳቧን በመሪር ተናግራለች። እዚህ አይነት ነገር ይሰውራችሁ ከእንደዚህ አይነት አደጋ ነው የሚባለው። ይሄ ከእንደዚህ አይነት ሌባ ይሰውራችሁ በእውነት በጣም ቤታችሁ ድረስ መጥቶ ካርቶን ቴሌቪዥን ሰጥቶ ስማርት ስልክ ይዞ መሄድ በጣም ከባድ ሌባ ነው። ምን አይነት ስርቆት፣ ምን አይነት ስትራቴጂክ ሌብነት ነው። ሽዋሽዋ ሌላ ታሪክ ውስጥ ገብቷል። ጋር ጓደኞቼ የቃጭ ነው የመጡ ኔት ጋር እንደደረሱ እስኪ ደውዬ ልጠይቃቸው ብሎ ስልኳን ይዞ መሄድ በህይወታችሁ የማትረሱት የ ስርቆት አጋጣሚ ካለ ኮመንት ላይ ጻፉልኝ። በጣም ይሄ ግን ለየት ብሎብኛል፣ ስትራቴጂክ ነው። በቃ መጀመሪያ ቀድሞ ቀን መጣ፣ ስድስት መቶ ብር ቀብድ ሰጣት፣ ማታ አካባቢ ደግሞ ቴሌቪዥን ይዞ ይሄ እኮ ሌላ ታሪክ አይጣል ነው። እንደዚህ አይነት ሌባ አያጋጥማችሁም። እዚህ ጋር ደግሞ ሌላ ትኩሳት፣ አያንቱ የምትባል አንድ ሴት እንግዲህ የራሷን አጥፍታለች ተገላለች፣ ውዝግብ ውስጥ ነው። እስኪ እንስማ ዜናውንና ከዛ የራሳችንን ሀሳብንስ። የልጇን አስክሬን ለመመልከት የጠየቀችው እናት መደብደቧ ተሰምተዋል። እዚህ ጋር የምትመለከቷት ግለሰብ አያንቱ ተስፋውን ትባላለች ነው አስክሬን ጠይቀሻል ተብላ ተደብድባለች። ጋይስ ምን ትላለ? ልጄን አስክሬን ልይ በማለቷ መደብደቧ ፌር ነው? ነቷ በነቀምቴ ከተማ ሲሆን በተለይም ቤተሰቦቿን የመርዳት ኃላፊነት ነበረባት። ከሁለት ሳምንት በፊት ታዲያ ለስራ ከወጣች በኋላም በቶሎ አለመመለሷ ቤተሰቦቿን ያስጨንቃል። የአያንቱ እህት ወደ እህቷ ስልክ ስትደውል የተነሳው በፖሊስ ነበረም። ከሰው ጋር ተጣልታ ጉዳት እንደደረሰባትና በሆስፒታል እንደምትገኝ ይነገራቸዋል። ቤተሰብ ተደናግጦ ወደ ሆስፒታል ያመራል። እዛ ከደረሱ በኋላ ግን ሌላ መረጃም ይነገራቸዋል፣ አያንቱ ራሷን እንዳጠፋች። አስክሬን ለመመልከት የጠየቁት እናት መደብደባቸውን ይናገራሉ። በተጨማሪነት አስክሬን ተመልክተናል ያሉ የቤተሰብ አባላት የለበሰችው ልብስ መሬት ለመሬት መጎተቷን ያሳያል ብለዋል። ታዲያ ይህንን ተከትሎ ቤተሰብ እያለ የሚገኘው እህታችን ያለ ፍትህ ተቀብራለች ፍትህ ለአያንቱ ሲሉ ይጠይቃሉ። ሞታለች የተባለበት ምክንያትስ ለምን ተቀየረ? መጀመሪያ ከሰው ጋር ተጋጭታም ከዛ በኋላ ራሷን ማጥፋቷ ለምን ተገለጸ? በማለት ጥያቄያቸውን እያቀረቡ ይገኛል። በጣም እኔ አሁን ላይ እየተፈጠሩ ያሉት ነገሮች ኢትዮጵያ ውስጥ ከባድ ናቸው። ለማንኛውም እቺ ልጅም መጀመሪያ ከሰው ጋር ተደባድባ ነው ተጣልታ ነው ሆስፒታል ገብታለች ተባሉ። ከዛ ሁለተኛ ላይ ደግሞ ራሷን አጥፍታ ነው ተባሉ። ልብሷ ግን ሲታይ የተጎተተችበት ምናምን አለ እና ከባድ ነው ይሄ የሆነ የተሸፋፈነ ነገር እንዳለ ግልጽ ነው። የተደባበቀ የተሸፋፈነ ነገር አለ። እግዚአብሔር ይግለጥላት አያንቱ እንግዲህ አናቃትም፣ ግን ያው ሴቶች እንደዚህ አይነት የተለያየ ጥቃት እየደረሰባቸው ነው ያሉ በመሞት በመደፈር ዙሪያ በጣም ከባድ ነው። ከዚህ ርዕስ ሳንወጣ በቀነኒ ዙሪያ አንድ የፎቶ ማስረጃ ወጥቷል። የሆኒ ማኛ ነው ያወጣው። ፊቷ በቦክስ የበለዘ ምናምን እዚ ጋ የተደበደበ ፊት ያስታውቃል። እኒ እና ከዛ የራሳችን አስተያየት አንዴ ከዚህ ስንለው አንዴ ከዛ ስንለው ነገሮች ብቻ ከምንጠብቀው በላይ እየተወሳሰቡ ነው ያሉ ፖሊስ የራሱን የሆነ ማስረጃ አውጥቶ ይሄ ነው ያለው እውነታ ብሎ እስኪገልጥልን ድረስ እንቀጥላለን ማለት ነው። እንዴት ናችሁ? አማን ነው።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 አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት አስገባለ እኔ አስገባለሁ ከጓደኛ አስገባለች። ከዛ በኋላ እንትን እንላለን ስትለው፣ በሱ ነው ጸቡ፣ በሱ ነው ጸቡ እንግዲህ ተናዶባታል። የሆነ የሚለው ነገር እውነት እየሆነ ከመጣና ፖሊስ ከሚለው ጋር ተመሳሳይነት ካለው በጣም እጅግ በጣም የሚያሳፍር ተግባር ነው የተፈጸመው። ጋይስ ከባድ እኮ ነው ማለት አልክምም አላለችም በጓደኛዬ አካውንት ትራንስፈር ታደርግና ከዛ እኔ ደግሞ ለሷ ልካለው ነው ዚስ ሲምፕል በ በዚህ ተናዶ ጠጥቶ መጥቶ ነው እንግዲህ ደበደባት የተባለው በጣም የሚያሳፍር ነገር ነው። ግን የፖሊስ ማስረጃ ወጥቶ እውነተኛው ነገር እስኪለይ ድረስ ግን መቶ በመቶ የምቀበለው ነገር የለም። ይሄንንም ቪዲዮ ያመጣውላችሁ ደግሞ እኛው ፎቶ ማስረጃ ይዞ ስለመጣ በመረጃና በማስረጃ ስለማምን ፊቷ ላይ ያለው ብልዝ በትክክል የድብደባ እንደሆነ ያስታውቃል። ምንም ጥያቄ የለውም። እናንተ ማየታችሁ መፍረድ የምትችሉት እንቀጥል። ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል። በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? መቼ ነው የሚቆመው? በዘር ስለበተለያየ እውነታ መደበቅ አለበት። ከዚች መስኪን ህይወት ይልቅ ዮኒ ማኛ መናገሩ አመማችሁ አደለ? ለሲምቦኒ ስጮ ዘሯን መርጬ ነው ጮውኩላት። እንደ ሲምቦኒ እኮ ኦሮሞ ናት አደለ? ስለዚህ እውነት ስንናገር እኛ ከኦሮሞ ጋር ጠጋ ጠጋ አለ ዮኒ ማኛ ነው ነነ። ኦሮሞውን፣ አማራውን፣ ትግሬውን ማንንም አልወክልም። እኔ ራሴን ወክዬ ነው የምናገረው። ሁሌም ነው ምላችሁ፣ ራሴን ወክዬ የምናገር ሰው እኔ ምክንያቱም ሰው አልመረጠኝም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 እየተቀጠቀጠች ስንት መከሯን ምንም ያላረገ ሴት የልደቷ ቀን ጠብቆ በትራስ አፍኖ ሕይወቷን አጥፍቷት። የቴሌ መረጃ ሙሉ ቢወጣ ምን ያህል ሲያስፈራራት ምን ያህል ሲደበድባት ምን ያህል ባዲሼም ሲያደርጋት እንደነበረ እያወቃችሁ እነ ራችሁ የምትባል ታቃሌን ጉድ ዝምን ያልከው ለፈጣሪ ስትል እንኳን አልተናገርክ። ምቼን ምስኪን ስለዚህ አሁን የምናገረው በማስረጃ ነው። እኔ የሆኒ ማኛ ምንም እኔ ተናግሬውም አላቅም እሷንም ተናግሬያት አላቅ ያለኔንም አላቃትም። እሱ በዘፈኑ አውቀዋለሁ። አንድም ቀን ክፉን ተናግሬ እሱን ልጅ አላቅም። ሴት ልጅን ግን እንደሚቀጠቅጥ መረጃዎች ሲሆን ማስረጃ ሲ- የገዛ ኦሮሞ ወንድሞች እናቶች ናቸው መረጃ የሚሰጡ የገዛ የኦሮሞ ወንድም እናቶች ናቸው መረጃ የሚሰጡ። ማንንም ዘር አልወክልም። እኔ የሆኒ ማኛና ማኛም ብቻ ነው እምሞክር ስለዚህ በእኔ የተነሳ አማራው፣ ኦሮሞ፣ ትግራዊ መሰደብ የለም። እኔን ስደበኝ ምንም ችግር የለም። እኔን እንደፈለጋችሁ ግን የዚህችን ሀቅ ሳላወጣ በተአምር አልተኛም። እየነገርኩ አቋን አወጣና ሰላማችሁ ይብዛ። እያንዳንዳችሁ አንዱ አለምን መረጃ ያላችሁ የመንግስት ከለላ ከተደረገ ሶስት ሴቶች ከዚህ በፊት አብረው የነበሩት በውጭ ወጥተው እውነታውን ይናገራል። ነፍስሽ በአጸደ ገነት በዳጎቱ ጎን ትሆንና እህታችን እግዚአብሔር እግዚአብሔር ያንቺን በደል ያንቺን ንጹህ ደም እግዚአብሔር እግዚአብሔር እግዚአብሔር ይበቀልልሽ። እቺ ግን የሚያሳዝን ነው። ለነብሰ ገዳዮች አንድ እንቁርችና ዳልቻ የሚባል ከብት ከገዳዮቹ ለይቻላ ያው ከገዳዩ ከአንዷ ዓለም ለይቻላዩ በህግ መጠየቅ ያለባቸው ሰዎች ናቸው። አሁን የኒ ማኛ ደምድሟል። እንግዲህ እሱ ደመደመ ብለን እኛ ደምደም የለብንም። ፖሊስ የራሱ ማስረጃ እስኪያወጣ አሁንም መታገስ አለብን። ቀጠሮ ተሰጥተዋል። በቀጠሮ ቀን ምን ሊፈጠር ይችላል? በጣም የሁሉም ሰው ጥያቄ ነው። በእርግጥ ይቺ ልጅ እግዚአብሔር አምላክ እውነቱን ይግለጥላል። ሌላ ምንም ልል አልችልም፣ ምክንያቱም ይሄ በጣም ሪስኪ ናቸው። እኔ የሆነ ነገር ባልኩ ቁጥር ተቆርጦ ሊወጣ ይችላል። ያለበትን ፖዚሽን የምታውቁ ሰዎች ትረዱኛላችሁ። እውነትና ንጋት እያደረ ይጠራል። እግዚአብሔር አምላክ የቀን ጉዳይ ነው እንጂ እውነት አይቀርም ቢዘገይም፣ የሚቀድመው የለም የኛ ጌታ። ስለዚህ የዚህችን ልጅ እውነት ያወጣል። ለማንኛውም የዛሬው ቪዲዮ ግን በጣም ያሳዝናል። እዚህ ጋ ያለው ብልዙ ብቻ ልብ የሚሰብር ነው። አለማችን በጣም ብዙ ቨርጅን የሆኑ ሴቶች የሚገኙባቸው ሀገራት ብዙ ቨርጅን የሚገኝባቸው ሀገራት ከአንድ እስከ አስር ቶፕ ሊዘረዘር ነው። ተዘጋጁ ኢትዮጵያውያን፣ ስንተኛ ላይ ነን? ቨርጅን አሁን ሊያስተረጉሙኝ ነው። ያው እኔ ከአስረኛ ክፍል እውቀት ስለዘለቀኝ ቨርጅን ማለት የሴት ልጅ ክብረ ንጽህና ነዋ። ንግድ ነው አብር እስ ኢትዮጵያን እዚህ ስንተኛ ላይ ታገኘታአላቸሁ? ቀድማቸው ኮሜንት ላይ ጻፉል። እንደው ቀድሞ ላወቀ እውነት እውነት ኔ ቤተሰቦችንምናቸዋሉ እኔም ቀድሞ ላወቀ ሰው ፒን አርገዋለ። ኮመንቱ ሽልማት እንኳን ገና ለመሸለም አልበቃው። ምን አልዋሻችሁ ው ቶፕቴን ሊዘረዘር ነው፣ ሳትዋሹ ማለት ነው። አስረኛ ላይ፣ አንደኛ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ ብላችሁ ቶፕቴኑን አውጡት። እንቀጥል። አስረኛ ላይ ያለችው ጆርዳን ናት። ዘጠነኛ ላይ ሱዳን፣ ስምንተኛ ኢጅፕት፣ ሰባተኛ ላይ የምትገኘው እንግዲህ ኢንዶኔዥያ ናት። ስድስተኛ ላይ የሚገኘው ማን ይመስላችኋል? እስኪ ገምቱ። ሂንዲያ ነች። ካናዳ አምስተኛ ላይ፣ ፓኪስታን አራተኛ፣ ኢራን ሶስተኛ ስኮን የለችም። የመን ሁለተኛ። አረ ጋይስ እስከ ሶስተኛ ድረስ ኢትዮጵያ የለችም። ሁለተኛ ወይ አንደኛ ላይ ካለች ግን ቡም ነው። አፍጋኒስታን እርግጠኛ ነኝ። ይህ ቪዲዮ እንግዲህ እስካሁን ድረስ እያያችሁት ከሆነ የኢትዮጵያ ስሜቱ ከ ያላት ያለው ብላችሁ እየጠበቃችሁ ሆና ላይ ኢትዮጵያ በሚያሳፍን ሁኔታ ሀምሳኛ ደረጃ ላይ ነው የምትገኘው። ድንግሉ ሀገር ድንግል የላት። ምርጥ አገላለጽ ነው። የዓመቱ ምርጥ ቀል ብየዋል። እንዴ ጋይ ምንድን ነው እስኪ ምክንያቱን ንገሩ። እንዴ አምሳኛ ደረጃ የት ነው የተጠናው? የጥናት አይሄ ጥናትማ ኢትዮጵያን የማይወዱ ሀገራት ያጠኑት ጥናት። አምሳኛ አይገባ፣ አይመጥነን። እሱ ነገር ከሆዱ ውስጥ ነው ጠፍቶ የሚወለደው የሚባለው ነገር እውነት ሆነ።

ከሀምሳ ፐርሰንት በላይ ሰብስክራይበሮቼ ሴቶች ናችሁ፣ እና እስኪ ሴቶችዬ ምንድን ነው ምክንያታችን? ድንግል ሴት ያላችሁ ሀገራት አምሳኛ ደረጃ ላይ ነን ያለ ነው። አንደኛ ላይ ጆርዳን ነች። ጆርዳን እየጥርኝ ብሏል ሰውዬ። ለማንኛውም የዛሬ ቪዲዮችን ይህንን ይመስል ነበር። እንደተዝናናችሁ እንደሳቃችሁ እንደተማራችሁ በጣም እርግጠኛ እኔ በሚያሳዝነው አዝነን በሚያስተምረው ተምረን በሚያስቀው ስቀን አልፈናል ማለት ነው። በሌላ ቪዲዮ በሌላ ቀን እስክንገናኝ ሰብስክራይብ ማድረግ እንዳይረሳ። የእናንተው አገልጋይ መለ ፌዳውን